የተወደዳችሁ የማህበረ ቅዱሳን የቴሌቪዥን መርሃ ግብር ተከታታዮች፣ ሳምንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለዓለም በማኅበራዊ ኑሮ ዙሪያ ያበረከተችውን አስተዋጽኦ እየዳሰስንበት ክፍል አንድ ዝግጅታችን ወደ እናንተ ቀርቦ እንደነበረ ይታወሳል። የዛሬውንና ክፍል ሁለትን ይዘንላችሁ ቀርበናል። ተከታተሉ። በምዕራባውያንና በእኛ መሀል ያለውን ልዩነት ምናልባት በምሳሌ ማየት እንችል ይሆን? አቶ ፋንታሁን በምዕራባውያን ህጻን እናት አባት የሌላቸው ልጆች ይረዳሉ፣ ኢትዮጵያም ይረዳሉ። ሁለቱ የሁለቱ እርዳታ ምክንያት ግን ይለያያል። ምዕራባውያን የታመመ ሰው ይረዳሉ፣ ኢትዮጵያንም የታመመ ሰው ይረዳሉ። ኢትዮጵያን ሰው የሞተበትን ሰው ያጽናናሉ፣ ምዕራባውያኑ ያጽናናሉ። ግን ዓላማው ፍጹም ይለያያል። የእኛ ተጨማሪ ዓላማ አለው። በምዕራብ አንድ ሰው እጓልማታ ሆኖ ካልረዳ ነው፣ ሲያድግ ጉልበት ሲያበጅ ይወነብዳል፣ ይዘርፈናል ሊሆን ይችላል የመርዳቱ አላማ ወይንም ካላስተማር ነው ካልረዳ ነው ኢኮኖሚያችን ላይ ከመጨመር ይልቅ ሸክም ይሆናል ተብሎ ሊሆን ይችላል። በኢትዮጵያ እንደሱ ብቻ አይደለም። ይሄም ሊሆን ይችላል። ተጨማሪው ግን ሰው መርዳት ቅድም ያሉት የፍቅር ህግ ግዴታ ነው። ከችግረኞች ጋር ተካፍሎ መኖር ይህ ዘመን የሚለውጠው አይደለም። ያለው ከሌለው ጋር አብሮ መኖር፣ እጅ ለእጅ ተያይዞ መኖር ግድ ይላል። በቋንቋችን ውስጥ አሁን አሁን በኢትዮጵያችን እንኳን ስለ በሽታ ስለ አደጋ ስናወራ የምንለው ይሄ በሽታ አምራቹን የህብረተሰብ ክፍል ጨረሰ ነው የምንለው እንጂ ሰው ጨረሰ አንልም። አሁን ሰው ክብሩ በማምረቱ በማምረቻ መሳሪያነት የተነገረ አረፍተ ነገር ይመስላል። አሁን እኔ ሳስበው ሰውን ወደዛ ወደ ቁሳዊ ጥቅም ብቻ ካወርን ነው አባታችን እንዳሉት ሊቃውንት እየተሰበሰቡ እንዴት አድርገን ማህበራዊ ብናደረገው ነው ማምረቻ የሚሆነው አይነት ይሆንብናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መስመር ከሆነ ግን ማህበራዊነትን የምናወራው ዘለቄታዊ ነው። ለሰው ሁሉ የሚያገለግል ነው። ቤተ ክርስቲያን ምስካሄዱናል የችግረኞች ተስፋ የቆረጡ የተገፈተሩ ሰዎች፣ እግዚአብሔርን የሚያውቁ ሰዎች ቢረዱኝ እያሉ ስሟም ምስካየ ሕዙናን የድዎች መጠጊያ ነው። እስከ ስሟ ድረስ ደጅ የሰላም ነው፣ የሰላም ደጅ ነው። አቅም ያለውም የሌለውም ያለውን በረከት ተሳትፎ የሚከድበት ደጅ የሰላም ነው። የቤተ ክርስቲያኒቱ ዙሪያ ያለው ቤት ምስካየ ሕዙናን የሐዘንተኞች፣ የችግረኞች፣ የተገፈተሩ ሰዎች መጠጊያ ነው። እግዚአብሔርን የሚሰሩ የሚፈሩ የሚያውቁ የሞራል ሕግ ልባቸውን የገዛቸው ሰዎች ቢኖሩ እርቃኔን ከምህድ ይረጥቡኛል፣ ይደግፉኛል እያሉ ነው። ቤተ ክርስቲያን መስካ ይዙናን ሆና ደሃ ስታበላ ስትሰበስብ፣ የዝንጀሮ ትምህርት ምን ይላታል? ስንፍናን አበረታታች፣ ከደህዩ ሲጥፉ ለምን ሰነፉን ሁሉ እየመገበች ስንፍናን ታበረታታለች ነው የሚለው። መጽሐፋችን ግን ከሚቀበል ይልቅ የሚሰጥ ብፁ ነው ስላለ ያቃታቸው የደከማቸው እንጂ ሰው ሰርቶ እንዲሰጥ እንዳውም ስለሚያስገድድ ለራሱ ብቻ አይደለም የሚሰራው፣ ለሌላ ሁሉ እንዲተርፍ ነው የሚያስገድድ መግዲያ እንዲሰራ ሰርቫይቫል ኦፍ ፊተስት እኔ ፊት ሳረግ ነው የምኖረው እኔ ለዚህ አለም መከራ የተገባው ስሆን ሌሎቹ ማሸነፍ ስችል ነው የምኖረው ብሎ አይደለም የሚያስበው። እኔ መኖር ችዬ ሌሎቹንም ማኖር አለብኝ ወይንም እኔ ሌሎቹ እንዲኖሩ ራሴ መስጠት አለብኝ የሚለውን አስተሳሰብ አለመሰልጠን ስላደረገው ነው የአምራባዊ ትምህርት። ብዙዎች በተለይም ስለ ቤተ ክርስቲያናችን ጥሩ አመለካከት የሌላቸው ሰዎች የድህነት መጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነች የሚል እንድምታ ላይ ይደርሳሉ። ምናልባት ይሄ ነገር ሊመጣ የቻለው ቤተ ክርስቲያኗ ለስነ ምግባር ከፍተኛ ትኩረት ሰጥታ ቁሳዊ ለሆነውና አሁን ሲገልጡ ስለነበረው በፎቅ ሊገለጽ የሚችል ወይም ደግሞ በሚታይ ነገር ሊገለጽ በሚችል ስልጣኔ መልኩ ሌሎች ሲሄዱ እኛ ግን የአእምሮ ስልጣኔ ላይ ስለቆየን ይሆን ወይ? ቅድሚያ ለመላከ ምክር ይህን እድል ልስጥ። ጥሩ ነው። መቼም መገፈታተሩ ቀርቶ በመተሳሰብ ላይ በመወያየት ላይ ብናተኩር የማይለወጥ ነገር የለም። ስለዚህ ይህቺ ቤተክርስቲያን ለመሰልጠን በር አልዘጋችም። መሰልጠን ማለትስ እንዴት ነው? ሰው ክቡር መሆኑን አውቆ ባለው ክብር ላይ ማህበራዊ እድገቱን እንደ ዘመኑ ሃይማኖቱን እንደ ቀደሙት አባቶች ይዞ እንዲሄድ ነው የሚፈለገው። እነ አክሱም ሐውልት፣ እነ ላሊበላን፣ እነ ጎንደርን መሰረት ጥላ የሄደ የቆየች ሀገር እድገት በዚያ ላይ የማይጨመርበት ምንም ምክንያት የለም። ኢትዮጵያ ዙሪያውን በአጥቂ ነው የታጠረች። ስለዚህ እኛ በመዘገብ ነውም ባልመዘገብነውም ታሪክ ብዙ በደል ደርሶባታል። ያንን ስልጣኔዋን ያሬድን ያፈራች ቤተ ክርስቲያን ያሬድን ያፈራች ሀገር ብዙ ታምር መስራት ትችላለች። ግን የማደግንም ለውጥ የምክክር ለውጥ ቢሆን ነው። ሊቃውንቶቿን እየበላች እንደገና ለችግኛ አፍልታ አገር መገንባት ትፈልጋለች። ከባህሉ ከደረጀው ባህሉ ከሞራልጉ እየተንከባለለ ለዘመናት ከመጣው ተነስቶ ነው እድገት መሰረት አለዋ። አይጠፋማ። በዚያ ላይ ነው መገንባት ያለበት። ችኩል ወጣቶች በሀገር ፍቅር አንዱ የመስኮን አንዱ የቻይናን ይዞ ይመጣል። የገንዛ ወንድሙን እጅ ይቆርጣል። መገልበጥ እኮ ራሱ ማስተዋል ይፈልጋል። ጭፍን ግልበጣ ግን ያጠፋል። ጭፍን ግልበጣ ያጠፋል። በዛን ዘመን የማኦን የሚከተሉና የራሽያውን የሚከተሉ እዚሁ ቤታችን ውስጥ እንደተጠፋፉት ማለት ነው። ጭፍን ግልበጣ ሁሉም ግን ሲጠየቁ ለሀገሬ ነው የሚሉት፣ ለወገኔ ነው የሚሉት፣ ጭቆናን ላጠፋ ነው ነው የሚሉት፣ እኩልነትን ላመጣ ነው ነው የሚሉት። ጥሩ አድርገው አባታችንን እናስቀምጠውታል። ስንገለብጥ እንኳን መሰረታችንን ሳንለቅ ከሕገ እግዚአብሔር አንጻር እያየ ነው መመርመሪያችን ትምህርታችንን እያረግን ጠቃሚ ጠቃሚውን እየመረጥን መውሰድ የራሳችን ላይ መገንባት ነበር። አሁን ግን ነቅሎ መትከል ነው የያዘን አባዜ፣ ነቅሎ መትከል ነው። ከልብስ ከጸጉር ከጺም ከሁሉ ነገር የኛ ነገር እያጣን ነው። የራሱ ነገር የሌለው ሰው ማህበራዊ መሆን አይችልም። የምዕራቡ ማህበራዊነት እኮ ኮ ቅድም እንዳልነው የማሸነፍ ቢረዳዱም ሀብት የማካበት እንጂ ሌላውን የማኖር አይደለም ሰርቫይቫል ኦፍ ዘ ፊትስ ነው የሚለው መመሪያው። ሊቃውንቱም አሉ ማን ያዳምጣቸው? ውሃ የጥቅምት ነበርሽ ማን ቢጠጣሽ፣ ምክር የድሃ ነበርሽ ማን ቢሰማሽ ነው መወያየት የሀገር ልጆች ቁጭ ብለው አይወያዩ ብቻ አንዱ መሰሎችን ንግዶች ይዞ ይነሳል፣ ይዞ ይጠፋል። ስንነሳ እንዳል ነው። መሰልጠን ማለት በዚሁ በዝንጀሮ ትምህርት ከዝግመተ ለውጥ እያለቁ እያለቁ መሄድ ሆነና ያለፈው መተው ማለት ነው። ዓለሙ የሚያስበው ሳይንሳዊ ሜትድ ማምጣት ጥሩ ነበረ፣ የሰውን ክብርና ትርጓሜ ሳይነካ ማለት ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያለመሰልጠን ምክንያት ናት የሚሉት ሰዎች የስልጣኔ ትርጉማቸው ነው። ችግሩ ሰው ሲሰለጥንና ከብዙሀኑ ሀብት ሲሰበስብ በጥቂቶች እጅ ህዋንም ያስስበታል፣ ሮኬትም ይሰራበታል፣ ቦምብም ይሰራበታል። ቅድም በጠቀስኩት የዩኤንዲፒ ሪፖርት ላይ በዛ አመት ሰባት መቶ ሰማኒያ ቢሊዮን ዶላር ለመግደያ ተከፍሏል። ለሰው ልጅ አርባ ቢሊዮን ነው የሚያስፈልገው ለድሀ። ሰባት መቶ ሰማኒያ ቢሊዮን ዶላር ለመግደያ ተከፍሏል፣ መሳሪያ ለመፈብረክ። ይሄን ነው ስልጣኔ የምንለው ማለት ነው። መግደል ደግሞ ህጋዊ የሚሆነው ሰው ዝንጀሮ ነው ስንል ነው። ምክንያቱም የያ ትምህርት ምንድን ነው የሚለው? ሰርቫይቫል ኦፍ ደ ፊተስት፣ በዓለም ላይ መኖር ያለበት መኖር የቻለ ነው፣ ያልቻለ ይጥፋል። ዋናው መሰረቱ ሰው የሚለውን ፍጡር ያየንበት መነጽር ነው። በዛ መነጽር ላይ ነው ስራ መሰራት ያለበት። በእርግጥ በዚህ በተለያዩ መሳሪያዎች በህክምና መሳሪያ በኤሌክትሪክ ኃይል በተለያዩ ነገሮች ከሌላው አገር ነው እያመጣን የምንጠቀመው፣ ለራሳችን የፈለሰፍ ናቸው። በዚህ ዘመን ሰለጠኑ የሚባሉ ሰዎች የሰሩትን ስራ ያልሰራንባቸው የተለያዩ ምክንያቶች አሉ። ምዕራባዊው ዓለም ሁሉን ነገር ከንግድ አንጻር ነው የሚያየው፣ ከሀብት አንጻር ነው የሚያየው። በቤተ ክርስቲያናችን የተለያዩ የፋውሶች እግዚአብሔር የሰጠው የመፈወሻ ደዌን የመፈወሻ መንገዶች አሉ፣ እጽዋት አሉ፣ ጸበል አለ፣ ቅባ ቅዱስ አለ፣ ቀንዲል አለ። ይህ ሁሉ እየተሰራ ሰዎች በጸሎት በአባቶች ጸሎት በጸበል ይድን አሉ። ምዕራባዊው የዚህ የሶሽሎጂው ትምህርት ከንግድ አንጻር ስለሆነ የሚያስበው ሰዎች በሰለጠኑ ቁጥር እነዚህ ፓክ ዶነው ታሽገው ለገበያ የማይቀርቡ መፈወሻዎች ለኢኮኖሚ አይጠቅሙም። በነጻ የሚሰጡ ናቸው አንደኛ በዚህ ባለው ሳይንቲፊክ ሜተድ የሚታዩ አይደሉም። ስለዚህ ፓክዶ ነው፣ የፈጠራው ሰው ባለቤት ተጽፎለት ሮያሊቲ እየተከፈለ ሀብት የሚሰበሰብበት አይደለም። ስለዚህ ለሰርቫይቫል ኦፍ ዘ ፊተስት አስተሳሰብ አይሆንም። ጸጋ ነው፣ ስጦታ ነው። ስጦታን የሚጠላ ስልጣኔ አደገኛ ነው፣ በጣም አደገኛ ነው። ስለዚህ ያን የሚያስቡ ሰዎች ናቸው ቤተክርስቲያን ስልጣኔ ወደኋላ መለሰች ብለው የሚያስቡ እነሱ ናቸው። እንዲያው እዚህ ላይ አንድ ሁለት ነጥቦች ብጨምርበት ጥሩ። እቺ ቤተ ክርስቲያን ተፈጥሮን ሳይቀር አክብራ የምታስከብር ናት። በዚያ በታሪካዊው ድርቅ ኢትዮጵያ በተፈተነች ጊዜ በሰሜኑ የሀገራችን ክፍል እርዳታ ሰጭ ነጮችን ይዤ በአውሮፕላን ወደ ትግራይ ወደ ተለያዩ አውራጃዎች እዘዋወር ነበር። ፈረንጁ ከአውሮፕላን ውስጡ ነን። አንዱ ተራራ ላይ አጸዶቹ የጎረምሳ ጎፈር የመስለው አድገው ለምልበው ይታያሉ። እነዚያን ያ ምንድን ነው ፋዘር፣ ያ ምንድን ነው ይለኛል። እንዲህ አለው ገዳም ነው። ማስታወሻ ይይዛል ወደ አንዱ አውራጃ አልፈን ስነት ደግሞ በጣም የተጎዳ መሬት ግን አንዱ ተራራ ላይ ደግሞ አንድ ገዳም ጉተና መስሎ ጥዱ ተከቦ ይታያል ልምላሜው ያ ምንድን ነው እንዲህ አለ ገዳም በኋላ በመጨረሻ ምናለኝ? አይ በዚች ሀገር የግብርና ሚኒስቴርነቱ ስልጣን ለኢትዮጵያ ቤተ ክርስቲያን ቢሰጥ ጥሩ ነበር እኛ ችግኝ ከምንተክል እሷ ኃላፊነቱን ብትወስዳለኝ ገዳማት አብያተ ክርስቲያናት ያሉበት ሁሉ ልምላሜ አለው። ህዝቡም እግዚአብሔርን ሲፈራ የእግዚአብሔርን ገንዘብ አይነካም። ብዙ ቅዱሳን ቅጠሉን ይመገቡታል። በአጸዱ ስር ቁመው እግዚአብሔርን ያመሰግኑበታል። አራዊቱም፣ እንስሳቱ አንድ ጊዜ ደግሞ በዚህ በሰቆጣ በላስታ የዚሁ የአፎሬስቴሽን ተክል የመትከል ስራ እየሰራን ስንዘዋወር፣ ምናሉ የአካባቢው ገበሬዎች እንዳትነኩ ተብሎ መንግስት በጠመንጃ ካስከበረው እንስሳቶቻችን ይራባሉ፣ እኛም እንቸገራለን። ስለዚህ የኢትዮጵያ ቤተ ክርስቲያን ጳጳሱ ምልክት ያድርጉበት። ወደ ሰቆጣ መውጫ ላይ ላሳ ብፁዕ አቡነ ቄርሎስ እሳቸው የቤተ ክርስቲያን ቦታ ነው ብለው መስቀል ያቆሙበት። ከዚያ በኋላ ሰዎችም እንስሳትም እረኞቹ ሳይቀር ያውቁታል። የቤተ ክርስቲያን ሀብት ነው ተባለ። በአመቱ ሚዳቆውም ቀበሮውም እንስሳቱ ሁሉ በዚያ ሄዱበት። እንግዲህ በሞራል ህግ የታነጸ ትውልድ መስቀል አቁሞ የሚገዛ ህዝብ በጠመንጃ ቢያስገድዱት ቁም ነገሩ አይደለም። ስለዚህ ይሄ ሁሉ የቤተ ክርስቲያን ተፈጥሮንም ለማስከበር ቤተ ክርስቲያኑ ከፍተኛ አስተምሮ አላት። ይህ ነው እኛ እያጣ ነው ያለው። ወደፊት የሚያሰጋንም ይሄ ነው። የሰው ሀገር ኢንጂነር መጥቶ የኢትዮጵያን ማዕድን አውጥቶ ኢትዮጵያ ትነሳለች እንግዲህ በእኔ ዘመን እንጃ፣ በሚቀጥለው ትውልድ ይታይ እንደሆ እንጂ። ስለዚህ ቢኖርም አለ ብሎ ያወራህም ከራስህ ሀብራክ የወጣው ማይኒንግ ኢንጂኒየር ሳይንቲስት፣ በእምነት ቆንጥጠን ያሳደግ ነው። ለሱ ነው አደራውን መስጠት። አባታችን ያሳሰቡኝ ነገር ላይ አንድ የሚጨምረው ምንድን ነው ኢንቫይሮንመንትን፣ በእውነት ይህ ስልጣኔ የሚባለው ነገር አደጋው ለእኛ ብቻ አይደለም። ትርጉሙ ካልተሻሻለ በዚሁ እብደት ከቀጠለ፣ ዓለም አሁን የአየር ለውጥ የሚባለው ዓለምን እያተራመሰ ያለው የክላይሜት ቼንጅ የምንለው መፍትሄ እናበጅ ብሎ የዓለም መንግስታት በዚህ በክወቶ ተሰብስበው ሁላችሁም እንደምታስታውሱት ጪሱን ብዙ ወደ አየር ለቀቅ ነው፣ ባህሩን በከል ነው፣ ደኑን ጨፈጨፍ ነው። ስለዚህ ሙቀቱ ጨመረ፣ በረዶው ቀለጠ፣ ባህሩ ከፍ ብሎ አገራትን ያጥለቀልቃል። ዝናብ ደግሞ ከአንዳንድ ቦታ ይጠፋል፣ አንዳንድ ቦታ ላይ ይበዛል። ይሄ አለምን ስለሚያጠፋ ምን እናድርጋል? ወይ አለም ሊቃውንት በዚህ በጥበባቸው በመሳሪያቸው አጥንተው በአይንም በሚታይ እኛም በድርቁ በምኑ ስለምናየው ሲወያዩ መፍትሄው ብለው ያስቀመጡት ጭሳቸው መቀነስ፣ ብክለቱን መቀነስ፣ ደን መትከል ነው። ልብ በሉ። የሰው ልጅ ዝንጀሮ ነው ከተባለ፣ እግዚአብሔር አምሳል አይደለም ከተባለ፣ ደስታው አሁንና እዚህ ነው። ጭሳችሁን ቀንሱ፣ ደናችሁን ትከሉ የተባሉ ሀብታም ምዕራባውያን ያሉት ምንድነው? ጭስ ከ ከቀነስን ኢኮኖሚያችን ይቀንሳል፣ እንራባለን። አይደለም ሰው ራብ መሸሹ የተፈጥሮ ግዴታ ስለሆነ ቢራቡ ኖሮ ና ባሉት ጥሩ ነበረ። ኢኮኖሚ ይቀንሳል። የቱ ኢኮኖሚ? ሰባት መቶ ቢሊዮን ዶላር አውጥቶ መግዳያ የሚሰሩበት ኢኮኖሚ እጥረት አይደለም። እጥረት ሳይሆን የበላይ የመሆን ፍትወት ነው የአካባቢውን በሉ ጭስ ቀንሱ የለም የለም እኛ አንቀንስም ለደሆች ዛፍ መትከያ ትንሽ እንልካለን ጪሳችንን ካርቦኑን የእናንተ ዛፍ ይስባል እኛ እና ጪስ እናንተ ዛፍ ተክላችሁ ሳታጬሱ ፋብሪካ ሳሰሩ ዝምብላችሁ ኑሩ ይህ ያ የዝንጀሮ ትምህርት ያመጣው ዘረኝነትና የበላይነት ስሜት መርዝ ጪስ አምጥተው እንደነሰነሱብንና ጃንሆይ የ ሊግ ኦፍ ኔሽንስ ሲሄዱ መፍትሄ የተሰጠው ምን ነበር ታስታውሱ እንደሆነ ሁለቱም ላይ የመሳሪያ ማዕቀብ ማድረግ። እኛ እኮ አውሮፕላን የለንም ማዕቀብ የሚደረግብን? ፍርዱን የፈረዱት በዚህ እምነት ውስጥ ሆነው ነው። ሰው በአእምሮ ውስጥ የሰው ክብር ከጠፋበትና ሰውን ዝንጀሮ ካረገ ልክ እንደዛ እንደ ሮማው ቄስ ታንክ ይባርካል። በእውነት መባረክ የሚሉም ትርጉም ይጠፋበታል። የመስቀል ክብርም ይጠፋበታል። ማን እንደሞተበትም ይረሳል። አምላክ የሞተለትን ሰው ለመግደል መስቀሉ ሲባርካለ ወይ ነው። ፋሽስቱ ማስቆም ነበረበት። ፋሽስቶች እንግሊዝን የነኩ ጊዜ ግን አሜሪካም ሁሉም መጥተው አስቆመዋቸዋል። እኛን ሲነኩ አላስቆሟቸውም። የኢትዮጵያ ቤተ ክርስቲያን ማህበራዊ ኑሮን ለምእመኗ ስታስተምር፣ ምእመኗ ከሌሎች የሃይማኖት ተከታዮች ጋር ያላቸው የህይወት መስተጋብር ምንድን ነው? ውብ ኢትዮጵያ፣ የተለያዩ ህዝቦች በተለያየ አካሄድ በአንድ ሰንደቅ ዓላማ ስር የሚኖሩ ውበት ማለት ይሄ ነው። ባህልም ማለት ይሄ ነው። ስለዚህ ይቺ ታላቅ ቤተ ክርስቲያን በአፍሪካ ቀንድ የክርስትናን ችቦ እያበራች ታላቅነታችን እኮ ሰው አይደለም የሚመሰክርልን መጽሐፍ ቅዱስ እኮ ነው። ብሎ ያት ናቸው የሚመሰክሩት ስለ ኢትዮጵያ አዲሳት ናቸው። ወንዝ ወርዶ የተጠመቀ ክርስቶስ ብቻ ነው። ነገር ግን ክርስቶስ ብቻ ብለን መደብደም አንችልም። በሐዋርያ ስራ ምዕራፍ ስምንት ቁጥር ሀያ ሰባት ላይ ኢትዮጵያዊው የታሪክ ሰው ጋዛ ምንጭ ወርዶ በፊልጶስ እጅ ተጠመቀ። እቺ ቤተ ክርስቲያን እኮ እግዚአብሔር የተከለውን የሚያጠፋው የለም የሚነቅለው እንጂ። ብትጠፋ እኮ እኛ ብቻ አይደለም ዓለም ይጎዳል። የአይን መጥፋት ያህል ነው ኢትዮጵያን ማጣት፣ ኢትዮጵያን ቤተ ክርስቲያን ማጣት። ስለዚህ ይህንን ባህል፣ ይህን ትውፊት፣ ይህንን የበለጸገ ባህል አይደለም እኛ ኢትዮጵያውያን ዓለም ሊያጠዋ አይገባም። እግዚአብሔር ይመስገን እውቅና ተሰጠ። የመስቀል በዓል አከባበር፣ ቅዳሴዋ፣ ዝማሬዋ፣ መዝሙሯ እነ ሞዛርት እነ ቤቶቡን በአስራ አንደኛው ክፍለ ዘመን ተነስተዋል። አለምን አስተምረናል ይላሉ በሰለጠነው አውሮፓ ገና መጸነሳቸው። በአውሮፓ አይምሮ ሳይታሰብ በስድስተኛው ክፍለ ዘመን ያሬድ ዲሃል አንድ ሰው ሊሸከመው የሚከብድ ድጓን የሙዚቃ ሰነድ አዘጋጀ። እቺ ቤተ ክርስቲያን እኮ የዓለም ሀብት ናት። ባህሏ፣ ጠረኗ፣ ቅዳሴዋ፣ መዓዛዋ፣ አገልግሎቷ ደፍስ የማያውቁ ሰዎች ሊያበላሿት አይገባል። እቺ ቤተ ክርስቲያን የዓለም ሀብት ናት። ምንም ይጨምሩልን ነገር አለ ከፍቅር የሚነሳው ትምህርቷ ሰዎች ሰዎችን ለይተው እንዳይደግፉ ያስገድዷቸዋል። መለየት አይችሉም። ፍቅር ቀለም፣ ሃይማኖት፣ ቦታ፣ እድሜ የሚመርጥ አይደለም። መንፈሳዊ ግዴታ ሆኖበታል። የመዳኔ መሰረት ሰው መውደድ ነው ብሎ ስለ ተቀበለ ሰውየው የኛ ቤተክርስቲያን ሰው የዛኛው ማለት አይችልም። መሰረቱን ጥላለታለች። በዛ ምክንያት ከፍቅር ስለምትነሳ ስታንዳርዱን ከፍ ስላደረገችበት ሰው ሁል ጊዜ ፍቅር ላይ ለመድረስ ስለሚጥል ስለሚጥር ሲበድል እንኳን ያዝናል እንጂ አይኮራም። አሸነፍኩ ብሎ እንደሌሎቹ አይመጻደቅም። ተሳስቶ በጊዜያዊ ፍልስፍና፣ በጊዜያዊ አስተሳሰብ፣ በስጋ ፈቃድ ተመርቶ እንኳን አንድን ሌላ ሰው ቢጎዳ ደስ ብሎ ታያድርም። ኢትዮጵያዊ ያዝናል፣ ይጸጸታል። ለምን የእግዚአብሔር ሕግ እንዳፈረሰ የመዳን እድሉን እንዳጨናገፈ ይሰማዋል ማለት ነው። ይሄ ሰውን እንዳንመርጥ መሰረት የጣለችበት፣ ሁሉም ሰው ተስማምቶ እንዲኖር ያስተማረችበት መሳሪያዋ ነው። ይህ ባይሆን ኖሮ በየገጠሩ ስንት ዳኛ አለ? ስንት ፖሊስ ጣቢያ አለ? ስንት ሲሲቲቪ ተክለናል? ወንጀል ግን የለም። እኔም የምሰራበት መስሪያ ቤት አንድ ወንድም ተቀጥሮ ከናይሮቢ መጣ። ሀገር ላሳየው በዚህ በፒያሳ መሀል ይዤው መጣሁኝ ከዛ አዋሳ ይዤው ሄድኩኝ። ስንመለስ ምን አየህ ስለ ኢትዮጵያ ከስራ ከልማት አንጻር ከህዝብ ጠባይ አንጻር ብለን ስንጠይቀው ሁሉንም ከነገረም በኋላ ለዚህ ውይይታችንን የሚጠቅም አንድ ሁለት ነገር ተናገረ። ከዚህ ተነስቼ አዋሳ እስክ ደርስ በየእርሻው ላይ ጉብ ጉብ ያለ ነገር አይ ነበረና ሾፌሩን ምንድን ነው ስለው ይሄ ጤፍ ነው፣ ይሄ ስንዴ ነው፣ ይሄ ባቄላ ነው ይለኛል። እህል ተሰብስቦ ነው ውጪ የሚያድረው ስለው፣ አዎ ውጪ ያድራል። ጤፍ ይሄ እንጀራ የምታደርጉት አው ማን ነው የሚጠብቀው አረ ማንም አይጠብቀውም የሚገርም የተሰበሰበ እህል ሜዳ ላይ ያድራል እዚህ ሀገር ሰው አይሰርቅም አይጠበቅም ብሎ ጠየቅም አዎ አይጠበቅም የሚገርም ሀገር ነው ከዛ ፒያሳ መጣ ለማኞች ነው ወርቅ ቤቶቹ ጋር ክፍት ነው መስታወት ግሪል ብረት እንኳን የለውም ወርቅ ቤቱ ይሄ ሰውዬ ሰነፍ ነው አለ ለማኙ እንዴት ይህን ሰብሮ አይወስድም። ወርቅ ቤት ጋር ሰው እንዴት ይለምናል እሱ አገር ወርቅ ቤት ሁለት ሶስት በሮች አሉት ግሪልድ ነው በብረት ወርቅ የሚገዛ ሰው የመጀመሪያው በር ይከፈትለታል ይዘጋበታል ታጠቀ ሰው አለ የሚቀጥለው በር ጋር ገብቶ ወርቅ ገዝቶ ከፍሎ ሲወጣ የሚቀጥለው እየተዘጋ እየተከፈተለት ነው የሚወጣው ገዢ እንኳን እንኳን ለማኝ በመስተዋት አጠገብ ላይ ያልፍ ይሄ የአእምሮ ህግ ያ መሰረት የተጣለው በዚህ ቤተ ክርስቲያን ነው የሞራል ትምህርት የማይሰጥ ከሆነ ወደፊት ምን አይነት ችግር ሊፈጠር ይችላል? በዘመናችን መካከል የሞራል አስተምሮ እየቀነሰ ስም ለመጣ አመራሩ የተለያየ ዓለም አቀፍ ፍልስፍና ሲከተል የቤተ ክርስቲያኑ አስተምሮ ህጉ እየገፋት ሞራል ኤጁኬሽን መስጠት ካልቻለች የነገው ትውልድ ያሳስባል። ከባድ አደጋ ይታየኛል። እኔ ምክንያቱም አብነት የምታደርጋቸው ቅዱሳን ሐዋርያት ነው። የቅዱሳን ሐዋርያት አኗኗራቸው እንዴት ነበረ? በሐዋርያት ስራ ስናየው፣ በወንጌልም ስናየው ቅዱሳን ሐዋርያት በህብረት ይኖሩ ነበር። ትንሽም ያለው ትልቅም ያለው ያለውን አቅርቦ የተፈጥሮ እህቱን የተፈጥሮ ወንድሙን አክብሮ ይኖር ነበር። አንድ ጥናት በምሰራበት ወደዚህ ወደ ሰሜን ኢትዮጵያ ክፍል ድርቅ እየተመላለሰ የሚያጠቃው ቦታ ላይ ነውና ሽማግሌዎች ጋር ስንነጋገር ይሄ ድርቅ መመላለሱ ድሮም ነበረ ወይ ወይስ እንዳው ከቅርብ ጊዜ ወዲህ ነው የሚል ጥያቄ ስንጠይቃቸው፣ አይ አልፎ አልፎ ነበር። አሁን ቶሎ ቶሎ ይመለሳል። በአስር አመት በሰባት አመት እንጂ በዘመናት ውስጥ ነበረ አሉ። ታዲያ እንዴት ነው የምትወጡት ችግሩ ሲመጣ ስንል፣ በባህላቸው ረሀብ ሲመጣ ሰዎች አንድ ቤተሰብ ከወንድ ወገን ከባል ወገን ካለው ዘመድ እርዳታ ይጠየቃል። ያለው የተሻለ የወንድ ቤተሰብ ይረዳል። እንግዲህ በዛ አካባቢ ያለ ባህል ነው በወንድ መስመር ያለው ዘመድ። ለዛ ቤተሰብ ያሉ ዘመዶች መርዳት ካልቻሉ በሚስት በሴት በኩል ይጠየቃል። ሁለቱም ቤተሰብ የማይረዳበት ዘመን ረሃቡ የተስፋፋ ከሆነ ከወንድ ቤተሰብም ከሚስት ቤተሰብም ይወጣና በአካባቢ ካሉ ባላባቶች ትንሽ ጥሪት ካላቸው ሰዎች ይጠየቃል። ከአካባቢ ሲጠፋ ደግሞ ወደ ውጭ ይወጣል። ይሄንን አነሱና በጃንሆይ ጊዜ የአካባቢ ረሃብ መጣ። ስለዚህ በወንድ ወገንም በሚስት ወገንም በአካባቢ ባላባትም የማይሸፈን ሆነ ችግሩ። ስለዚህ ንጉሱ ከመሀል ከጎተራ ከዚህ ከአዲስ አበባ የተወሰነ እህል እዛ ይልካሉ። አይ እህል መጥቷል ሰው ከሚሞት ብለው ሲያከፋፍሉ አንድ ቤተሰብ ከህብረተሰባችን ውጭ የመጣ ነገር አንበላም ብለው በረሃብ የሞት ቤተሰብ ነበር። የልመና እህል አንበላም ብለው የዛ ቤተሰብ ልጆች እኔ ኢንተርቪው ሳረግ የነበሩ ናቸው። እና አንድ አባት ምን አሉ? ይሄ ግን የእነሱ ልጅ ልጅ ነው። እርዳታ አልተሰጠኝም ብሎ በጥይት ሊቀወንበሩ ሊገል ሞከረ። ግን የሚበላው ቤቱ አለው፣ ላም አለው፣ ዶሮ አለው፣ በጋ አለው፣ መሸጥ ይችል ነበረ። ይህ ምንድነው ነው ሰው ምን ያህል ወደ ስጋ እንዳወረድ ነው፣ በተለያየ ትምህርት እንዴት አእምሮን እንዳበላሸ ነው ቁሳዊነቱ እጅግ እንዲጨምር እንዲያይል ለሰው እንዳያዝን ተሻምቶ ለመውሰድ እያለው ከሌላቸው ጋራ እኩል ለመካፈል ያደረገው ጥረት ነፍስ እንዲያጠፋ ጋበዘው። ይሄ በዘመናችን የምናየው የሞራል ሕጋችንን መሸርሸር ነው። አባታችን እንዳሉት የሞራል ውድቀት ለሰይጣን ፈተና በር ይከፍታል። ውይይታችንን ወደ ማገባደዱ ደርሰናል። ምናልባት በዚህ አጋጣሚ ማስተላለፍ የምትፈልጉት መልእክት ካለ እድሉን ልስጣችሁ። በቅድሚያ መላከ ምክር ሳልናገር በዚህ አጋጣሚ ማላልፈው ቤተ ክርስቲያናችን ከህገ ልቡና ጀምራ በህገ ኦሪት በህገ ወንጌል እዚህ ዘመን አድርሳለች፣ ትውልድ እየቀረጸች አሁንም አደራችን ምድራዊ ሳይሆን ሰማያዊ ነውና ይሄ ትውልድ ከተወላገደ ከጠፋ በኋላ ለመመለስ ከመሯሯጥ በእግዚአብሔርም በታሪክም እንዳትወቀስ ቤተ ክርስቲያኗ ስል ከፍ ሲል ብጹሐን ጳጳሳትን ዝቅ ሲል እኛን ቀሳውስቱን ዲያቆናቱን ነው።